በቃ እንደው ያላንተ ወንድ የለም። ሙስሊሙ ክርስቲያኑ ዛሬ ቆንጆ ቆንጆ ቆንጆ ሲልተዋሉ። በል አብርሃም ታደሰ አሁን ነው መበላት ያለበት ይሄ ልጅ። ዩቱብ ከፍተህለትና ዩቱብ ክፈትለት። እናቴ መነጋገር የሆኑ አነግጧት ይፈምሳል እነሱ እናቴ ወንድ ሲሆኑ የሚያቅበጠብጣቸው፣ ለሴትማ ማ ሲሆን መቼ እንደዚህ ቆንጆ ናት ምናምን። ደው ወይኔ፣ እንደው ጉድ ጉድ ጉድ! እንደው እዛም እገባለሁ አብርሽ ወንድም ነው፣ እዛም ፌስቡኩ አብርሽ ወንድም ነው፣ ምኑም አብርሃም ወንድም ነው እንዴ! አሁንስ ምነው? እንደገና እንደው ወንድ አድርጎ በሰራኝ አይደል እንዴ። ዛሬ ያስባለኝ እንደው ሚዲያውን በሙሉ። ምን አለ ዛሬ እንኳን ጁማ ነው፣ ቶቻችሁም ሰውላታችሁ ምናምን ብትሰግዱ። አፈቀርኩኝ አበርኩኝ። ጉድ ጉድ ጉድ ጉድ። አዎ የአብርሃም ወንድም ነው። የአብርሃም ወንድም የማይክል ጃክሰን ወንድም ነው። አዎ ትናንትና ከነሩታ ጋ የነበረው ልጅ የአይን ማኝ የሆነው ልጅ እኔ ደግሞ አላየሁም። ማረ ዜድ ገብተሽ እኔ ደግሞ እንደው እኔማ እኔ ማ መጀመሪያውን አልነበረ እንደዩ መጨረሻውን ጨርሾ ሆንማ እንቅልፍማ አይተኛም ነበረ ዜና ማለት ነው። እናላቸው አለው ቤተሰብዬ፣ የዛሬው እንደው ውሏችንም፣ ማምሻችንም አዳራችንም የአብርሃም ወንድም የአብርሃም ወንድም የአይን ማኙ ምኑ ነው የሚመስለው? ከንፈሩ ነው? ጥርሱ ነው? አፍንጫውን ነው? አገጩ ነው? ግንባሩ ነው? ጸውሩ ምን ነው የአብርሃም ወንድም አሁን። እንደው ካልዳን የሙት የመሰላችሁ እና አላችኋለሁኝ። ቀመም ቀመም ሲደረግ ነው ሚዲያው የሚያምርበት። አዎ የአብርሃም ወንድም ነው። እና ላይክ፣ ሸር፣ ሰብስክራይብ አድርጉት። በቃ ቻናል ሊከፈት ለበሉ እና ከዛ ቲክቶክ ይንጣ የኔ ማሬ፣ ኔ ወለላ በሉት። ከዛ ደግሞ ምንም እንዴ እንደሚደረገው መደረግ ነዋ እና ይሄን ነው የምላችሁ። በጣም ነው የገረመኝ። ትናንትና አብርሃምና ሩታ ልጃቸውን ባስገረዙበት በደስታቸው ቀን እንደው ዱብዳ አፍቅረነዋል። አረ ያረባ ገረቶቻችን እንደው ወደ ራሳቸው ተመለሱ። ምን አለ እንደው ወንድ ወንድ። ሱሪ የለበሰውላ ወንድ ነው እንዴ? ሱሪ የለበሰውላ ወንድ ነው ወይ ሲጀመር አንድ ሴት አንድ ወንድን አፈቀርኩ ካለች ረክሳለች። በመጀመሪያ ወንዱ ፈዶ ሲጠይቃት ብቻና ብቻ ነው። ሲጀመር ሶሻል ሚዲያ የመጣ ወንድ የተገናኘ በቲክቶክ በፌስቡክ እያየናቸው አደል እንዴ? እያየናቸው አደል እንዴ? ሌባ ሆኖ ዝሙተኛ ሆኖ ስንት እየተዋረደ። እስኪ በነ ሀቢበ ቤት እስኪ በነ ጆከር ቤት ግቡ ማለት ነው። እና የአረብ ሀገርቶቻችን፣ አትንቀልቀሉ፣ ቀስ በሉ፣ ረጋ በሉ። የረጋ ወተት ቅቤ ይወጣዋል ሲባል እንሰማ ነበረ። እስኪ ረጋ ሰከን በረድ እንደ ካልዳነ ይሙት፣ የአብርሃም ወንድም እንደ አብርሃም እሺ፣ የአብርሃም ወንድም ነው። የአብርሃም ወንድምን እንደው ካልዳነ ይሙት ማለት ነው። የአብርሃም ወንድምን እንደማታውቁት ገና ዛሬ ነው ያየሁት ማለት ነው። ልክ አብርሃምን ወንድምን እዚህ ሚዲያ ላይ እንኳን ግን አታውቁትም፣ አስረግጬ እነግራችኋለሁ። እውነተኛ ወንድሙን አታውቁትም። በቃ ይሄ አሁን ይሄ የቤተሰብ የዘመድ ልጅ ነው እንጂ ወንድሙ ሪል አይደለም። እኔ አልዋሻችሁም፣ ወንድሙ አይደለም። የአብርሽ ወንድም አይደለም። ግን እናንተ ወንድሙ ነው ለምትሉ እኔ እንደው ቅድም ከመግቢያው ወንድሙ ነው ስላልኩኝ፣ ይቅርታ ውሸቴን ነው። ወንድሙ አይደለም አስረግጬ ይነግራቸዋል። ወንድሙ ነው የታውቁታላችሁ። እናንተ ወንድሙን እኮ ብታውቁት እስከዛሬ የት ነው ደርሶ ነበር? አይ እኔ እኮ በጣም ነው የሚገርመኝ አንዳንዴ። ቆም ብሎ አለመሄድ እኮ ይሄንን እኮ ነው የሚያመጣው። ያይንም እማኝ ደግሞ ወንድም አይሆንም። ቤተሰብ እያደል እንደ በክርስቲያን ወገኖቻችን ሲያወር ሰማል። እና በቃ ይሄንን ልጅ እኔ ዛሬ ነገ ሳትል አብርሃም ታደሰ እየሰማይ ነው ዩቲብ ቻናል ከፍተለትና ከፍተህለትናና፣ ሰብስክራይብ ይደረግ ይልች በቃ እንዲው አፈቅርኩት አፈቅርኩት። እንደው ስግብ ቤተሰብዬ፣ እኔ የምላችሁ ሩታ ትናንትና ባለቀሰችው ቪዲዮ እና በአይን እማኝ ላይ ማነጋገሪያ ነው የሆነው። አረ ዜድዬ፣ አረ ሩታን ተያት። ሩታማ ልጇ ሲገረዝ አልቅሳለች። እንደው የአይን እማኙ እንደው ማን ነው ዜድዬ? እንደው እንዴት ነው አረ? እንደ ቤተሰብዬ፣ እንደ የአብርሃም ግዴታ ወንድሙ መሆን አለበት እንዴ? ዴ ምን ሆናችሁ ነው? ወንድሙ አይደለም። ወንድሙን ካላችሁ ደግሞ እኔ ላስተዋውቃችሁ ከፈለጋችሁ ማለት ነው እውነተኛ ወንድሙን እንደው ካልዳኔሙት በጣም ነው የዛኩትኝ። ስለዚህ አብርሃም ራሱ ዛሬ በጣም ገርሞት በጣም ታዝቦታል። እንግዲህ ሶሻል ሚዲያውና ቲክታከሩን በቃ ይሄንን ልጅ እንደምንም ብሎ በቃ ቦነስ ንሳርገ ቲክቶክም ጨፈር እያደረገ ሾርት ቪዲዮ ምናምን ነገር ይምጣ ከዛ ፌመስ ይሆናል። እውነቴ ነው። ልክ እንዳቡሻ ማለት ነው እና በጣም ይገርማል። ይህንን ያህል በቃ ለወንድ ያለን ያለን ሞራላችን ከፍ ያለ ነው። እንደው ከፍ በቃ ወንድ ስናይ በቃ አይናችን እኮ እንትን ነው የሚመስለው። እኛ የሮታ ማልቀስ ሳይሆን ህዝቡ በደንብ የታየው የልጁ እንደው ይሄ ሊማን ነው እንደው ይሄ ልጅ አፍቅሬው ይሄ ልጅ ያልተበላ እንደሆነ እስከዛሬ ሳይበላ ቀለበት አድርጓል፣ እንዳይ ሰዓት ነው ያደረገው። ሰዓት ነው ያደረገው፣ ቀለበት አልተደረገም። እና መርዶ ልንገራችሁ የአብርሃም ወንድም አይደለም። የአብርሃም ወንድም መስሏችሁ ከሆነ አትንጫጩ። የአብርሃም ወንድም ኤፋ፣ የአብርሃም ወንድም እና ናቸው እንግዲህ ሶሻል ሚዲያ ላይ ማለት ነው። እናንተ ዝም ብላችሁ ስንጫጫላችሁ፣ እንዴ የሰው ልጅ ግዴታ አብርሃም ይመስላል ግዴታ በመሰለኝ እንዴ የሰው ልጅ እኮ ይመሳሰላል፣ በዘመድ በምናምን ይመሳሰላል። ስለዚህ እንደኔ እንደምላችሁ ለተጨነቃችሁ በሙሉ ሲያሳስባችሁ ለነበረ በሙሉ ግሬስ ፋሚሊዎች እንዲሁም ሌሎቻችሁ በልጁ ፍቅር የተጠመዳችሁ በሙሉ ያብርሽ ወንድም አይደለም። እኔ ማታ ስላላየሁትኝም ነበር ይሄ ልጅ ማለት ነው እና መጀመሪያውን ነበር ያየሁት። ብዙ ሰው እዚ ሄዱ ሲጠይቀኝ አረኔ እንዴ ሳላይ እንዴት ላውራ? ወንድሙ ሊሆን ይቻል ላይሆን ይችላል ብዬ ነበረ ስለዚህ ወንድሙ አይደለም። እርማችሁን አውጡ። ሼር አድርጉልኝ። እንግዲህ ለዚህ ይሄን ልጅ አፈቀርን ሞትን ምናምን ምናምን ኤቲሲ ለሚሉ ማለት ነው ቪዲዮ አስተቃቀፍ በጣም ነው የሚችልበት። ምን ነው ወንድሙ ወልደሃል እንዴ ወልደሃል? ስለ መውለድ እንኳን እንትን አላልኩም። እና እኔ ያው ካሜራማን የናጣርኩኝ ነው የመጣሁትኝ። ላይክ ሼር ሰብስክራይብ